ምነው አይናፍቀኝ ትላለች ፎዚያ። ምነው አይናፍቀኝ አፍቀኝ የተናቀ ትግል ፍትህ የለሽ ሹመት አድሮ የሚጠወልግ ፍሬ አልባ ሰውነት እርግማን ያጀበው ምርቃት የገፋ የመኖር መሶብን ሳይባረክ የሰፋ ዛሬ ዳገቱ ማደግ የተራራው ክፋት አስቃተተኝ ደግነቴ እናደው ማደኔ ማደጌ ሸማኔው ጎጥ እያሸመነኝ ትውስታ መልሶ ከልጅነት ሜዳ እያብከነከነኝ በትውስታ ቅኝት በትዝታ ዜማ ከጨቅላነት ደጄ ከድገቴ ዋዜማ ካበቀለኝ አድባር ከታሪኬ ማማ ቀናቶች ተሰፍተው አብዝተው ዓመታት በነበረ ሲቀር እኚህ ብሩህ ቀናት እጹብ ሕፃንነት ከልጅነት አውታር ፍቅር ይታጨዳል ከጨቅላነት ግንባር እውነት ይመረታል ወረት የለሽ መውደድ ቂም አልባ ፈገግታ ያልጠለሸ ፍቅር እምነትን ያልገታ ለምን አልናፍቀው የልጅነት ወዜን ያልቆሸሸ ልቤን የመኖር ማረጌን ያሳድግሽ ሲለኝ መንገደኛው ሁሉ አላፊ አግዳሚዎች ስመውኝ ሲያገድሙ የማነሽ የሌለው ፍቅር ተሸልሜ ስለምን አይናፍቀኝ ልጅነት አለሜ? ልጅነት በፍቅር የሚማርክ ያለማወቅ ጥበብ የሙሃባ መድረክ ጥርጥር ያልገባው ስሩ የጽና እምነት ጽልመት ያልታከከው የነጠረ እውነት፣ ምክንያት አልባ መውደድ ክደት የለሽ ፍቅር። በናፍቆት ባከንኩኝ ከልጅነት ደጄ ካሳደገኝ አድባር ማደግን ጠላውት። ልጅነት እናፈቅኩ ለጋነቴ አጓጓኝ በድገቴ ተሳቀቅኩ። የነጻነቴ ጌጥ የመውደድ ቡሉኮ ለምድ አልባ ሞሃባ ጥል ሳይገባ ምርኮ ሚስጥር የለሽ ፍቅር የጠለቀ እምነት ከእውነትም የጠራ እውነት ነው። ልጅነት ዳመና አልባ ሰማይ ትቢያ የለሽ ምድር ማደግን የሚያስንቅ ሰርክ ተናፋቂ የልጅነት አገር። ቆይ ምንድን ነው ማደግ? ምን ይጠቅማል ዕድሜ? ምን ይፈይድ እድገት? ከልቤ ቅርንጫፍ ጥላቻ ጠምጥሜ እንዴት አልናፍቀው ንጹህ ልጅነቴን? እንደምን አልከጅል እጹብ ጨቅላነቴን? ምክንያት እያናጠኝ ሰዎችን ለመውደድ ሰውነት ዘንግቼ ማንነት ሳዛምድ የተረታ ጠላት ድል የለሽ ፉክክር ለክደት አሸርጋጅ ቂም ያቆረ ፍቅር ስር የለሽ ቅርንጫፍ በወረት አሸብርቆ እምነት የለሽ መውደድ በውሸት ተደብቆ ማደጌን አስጠላኝ፣ ልጅነት ናፈቅኩ፣ ከዛሬው ትናንቴ እንደሚሻል አወቅኩ። ልጅነት ምንድን ነው? ምንድን ነው ልጅነት ብዬ ሳሰላስል፣ ከትዝታ መንደር ፀሐይ የምትመስል አንዲት ትንሽ ብስል፣ በዕድሜ የምትቃጠል ትንሽ ንጹህ ቅጠል ከዚች ቅጠል በላይ እንዳለች ጠብታ ጠብ ጠብ እያለች እንደምታልቅ ውሃ በስስት ጥበቃ ዙሪያዋ የታጠረ አንድ ስዕል የምትሸሽ ቀኗ የተሰፈረ የምታጓጓ ነፍስ የባዶነት መዝገብ ልጅነት ጤዛ ናት፣ በዕድሜ የምትሰለብ እሷ ናት ናፍቆቴ